ሰላም፣ ጤና ይስጥልኝ። እንዴት እዚህ ቶሮንቶ ያላችሁ እንዴት አደራችሁ? ከካናዳ ውጭ የሰዓት ልዩነት ያለን ደግሞ እንደምን ዋላችሁ፣ እንደምን አደራችሁ? በያላችሁበት ሰላምታይ ይድረሳችሁ። ወደ ዛሬም ፌዴራል ኮርት በዚህ ወር ውስጥ ስንተኛ መሆኑ፣ ሶስተኛ፣ አራተኛ። ኔክስት ዊክ ደግሞ ሌላ አንድ አለን። ንድ ኢንተረስቲንግ ነው፣ ደስ ይላል። ግን መልዕክት ማስተላለፍ ፈልጌ ነው በተለይ ለኤርትራውያን ስደተኞች ኢትዮጵያን የሚመለከታል ደስደስ ምክንያቱም የሁለቱም ሀገሮች የሰባዊ መብት አያያዝ ሁኔታ ብዙም ልዩነት የለውም፣ በካናዳ አይን ቢያንስ በካናዳ የኢሚግሬሽን ኤንድ ሬፊጂ ቦርድ አይን ብዙም ልዩነት የለውም። ኦልሞስት ተመሳሳይ ነው። የዛሬ አብይ ከመምጣቱ በፊት የኤርትራ ኬዞች የሚወሰኑበት መንገድ በአይደንቲቲ ነው። ዋንስ አይደንቲቲቸው መነታቸው ከተረጋገጠ ከዛ በኋላ በወረቀት ብቻ ነው ያለ ሄሪንግ። የኢትዮጵያም ኮንዲሽን እንደዛ ሆናል፣ አሁን ባለ ሁኔታ። ስለዚህ ብዙ ጊዜ ፖሊስ፣ ይሄ የህግ አድቫይዝ አይደለም፣ ኦፍ ኮርስ፣ ጠበቃ መማከር ማናገር አለባችሁ። በተለይ ከካናዳ ውጭ ያላችሁ የምታመለክቱ ሰዎች ወደዚህ ለመምጣት ኦቨርሲስ የሚባለው ኬንያ፣ ኢትዮጵያ፣ ጅቡቲ፣ ዩጋንዳ፣ ሳውዝ አፍሪካ፣ እንደ ሚድል ኢስት ያላቸው ኤርትራውያን ወይ ኢትዮጵያ፣ ወደዚህ ለመምጣት የምታመለክቱ ከዚህ ስል ተናግሬዋለኝ። ታሪካችሁን አታጋኑ። አሁን ባለው ሁኔታ ኢትዮጵያም ኤርትራም ውስጥ ታሪክ ማጋነን አይጠበቅባችሁም። ኦር የጻፋችሁትን ታሪክም በደንብ ይሁት። ከኢንተርቪው በፊት በደንብ አድርጋችሁ ይሁት። ቋንቋ ካልቻላችሁ በአስተርጓሚ እየተረዳችሁ በደንብ ሪቪው አድርጉት። የዛሬው ደንበኛዬ ለምሳሌ ወጣት ነበረ ከሀገሩ ሲወጣ 18 ዓመት አካባቢ እንግዲህ ፕላሰብ ና አሁን 25 ዓመት አካባቢ ሆኖታል። ኢት ሉክስ ላይክ ታሪኮን ኢምቤሊሽ ማድረግ ይሄ ማጣፈት ትንሽ ማጋነን አለ አይደለም፣ ጨመርመር ማድረግ መቀባባት አይነት ነገር አድርጓል። በዛ ምክንያት ነው ፌዴራል ኮርት የደረስነው ዛሬ የምንሄደው። ለምሳሌ ለምሳሌ ልስጣችሁ፣ የተስፋልም ወልደየስ ጋዜጠኛው ታስሯል ሰሞኑን። ወለት ከሰማችሁ እንደ እስር ቤት ወንበር ላይ አድረዋል። ዝም ብሎ በነጋታው ወሰዱት ፍርድ ቤት ቢመጣ ተስፋ አለም ወደዚህ ወይ ቢያመለክት ተሰዶ ቶርቸር አደረጉኝ ብሎ የግድ መዋሸት ማጋነን የለበትም። ታሪክ መጨማመር የለበት። የሆነችውን ብቻ ካስቀመጠ በቂ ነው፣ ከበቂ በላይ ነው። ፎርዋርድ ሎኪንግ ኢን ዘ ፊውቸር ይሄ ልጅ ሊታሰር ይችላል ወይ፣ የሰብአዊ መብቱ ሊጣስ ይችላል ወይ፣ አላግባብ ሪስትሪክት ሊደረግ ይችላል የሚሉት ነገሮች ናቸው የሚታዩት ከዛ በተረፈ በስለ ተስፋሁን ካነሳ አይቀር፣ በነገራችን ላይ እጅግ በጣም ቬሪ አሳዛኝ ነው። ተስፋሁን ማነ ተስፋሁን ያልኩኝ ተስፋለም ወልደየስ ሶሪ፣ ተስፋለም ወልደየስ በጣም ቆበጥ ወጣት ነው። ያለፉት አስራ አምስት ሀያ ዓመታት በጋዜጠኝነት በጣም እያየ ነው እያደገ፣ ትራንስፎርም እያደረገ የመጣ ሚዛናዊ የሆነ ሪዝናብል የሆነ ወጣት ነው። በአካል እንኳን አላውቀውም። በሚሰራቸው ስራዎች እና በጓደኞቹ በኩል ነው የማውቀው ዩጋንዳ ወጥቶ ነበረ። መቅረት ይችል ነበረ። አገሩን ይወዳል፣ ተመለሰ። እንደገና ጀርመን አይ ቲንክ ይለው ነበረ። ጀርመን የተወሰነች ጊዜ የሰራ አጌን፣ እዛ መቅረት ይችል ነበረ። ወደ ኢትዮጵያ ተመለሰ። የተወሰነ ላፕቶፕ እና ኮምፒውተር ምናምን ይዞ መጣ። አይ ቲንክ ከሁለት ዓመት በፊት መሰለኛለሁ ኦፊሱን ሰብረው፣ ኢትዮጵያ ኢንሳይደር የሚል ሚዲያ አለው። የኦፊሱን ሰብረው ላፕቶፑን፣ ካሜራውን ምናምን ሁሉ ወሰዱበት እና ይሄ ሁሉም ሆኖ በቀደም እንደሰማሁት ከሆነ ሁለታ ጊዮን ሆቴል ነው ብሎ ስልክ እያወራ እያለ አይ ቲንክ ደህንነቶች ይከታተሉት ነበር መሰለኝ። አብይን የተመለከተ ስቴትመንት ሲናገር ሰምተውት ሊሆን ይችላል። አይዘር ጠልፈው ወይም ዛው ብል አብይ ጃዋር አልቻለውም በልጦታል፣ ይህን ሰውዬ የሚል ሲናገር አን አንተ ምን አባክ ነው ምናምን ብለው ወገኖቻችን ህወሀትን የተኩት ሰዎች መተው ወሰዱት አሉ። በጣም የሚያሳዝነው ፍርድ ቤት ለቀቀው፣ ኢትዮጵያ ውስጥ በነጋታው፣ ፍርድ ቤቱ ክሬዲት እንስጣቸውና ምንድን ነው ይሄ፣ ዝም ብሎ ጋርቤጅ ክስ ነው ብለው በአስራ አምስት ሺህ ብር ዋስትና እንዲለቀቀ ወሰኑ። ነው ዋስትና ከተሰጠ በኋላ መልቀቅ። ይሄ ልጅትም አያመልጥም፣ ሁለት ሶስት ጊዜ ወጥቶ ከሀገሮች ገብቷል፣ ተመልሷል። በታይ ይግባኝ እንላለና ይግባኝ አሉ አሉ። ደግሞ ኢትዮጵያ ይግባኝ በጣም በእንደዚህ አይነት ኬዝ ላይ ፍጥነታቸው በጣም ሊገርም እኮ ነው። የሜዲካል ፕሮፌሽናልስ ለምሳሌ ታስረው ስንት ጊዜ ያንገላተዋቸዋል። የተወሰኑ ተፈተዋል መሰለኝ። በእንደዚህ አይነት ጉዳይ ላይ ፍጥነታቸው በጣም የሚገርም ነው። የግባ ሰሚ ፍርድ ቤቶች ወዲያውኑ ይግባኙ ሲሄድ አጌን እነሱም ክሬዲት ይሰጣቸው እና እንትሉን አጸኑት። በዋስትናው ይለቀቅ፣ ትክክል አይደለም፣ ጋርቤጅ ነው ክሱ አሉ። አጌን ደግሞ ወደ ሰበር እንሄዳለን ብለዋል የሚል ነገር ነው የሰማሁትኝ። ኢትስ ቨሪ ሳድ። አንድ ጋዜጠኛ ወዳድ የጋዜጠኛ በጣም ሚዛናዊ የሆነ ዘገባ የሚሰራ ሰውዬ ማሰር በጣም አይ ቲንክ የስርአቱን በጣም እያቆለቆለ ዲክላይን እያደረገ መሄዱን የሚያሳይ ሰላም እንደምን አደርሽ? ብሌን ንደና መጣሽ። ሰላም ነው። ብሌን መታለች። የገባች ነው፣ እሷን ተክቶ የሚቀርጸው ኢሳያስ ነው። አይ ከፈለግ ሰላም በያቸው። አይ ጋይስ አይ ጋይስ፣ ወደ ሷ ስረው እንጂ ጌጠው እንደ እንደምን አደርሽ በረታሽ ቤተሰብ ሰላም ናቸው። ያቺ ያለም እንዴት ነች? ኦኬ፣ የዛሬ ነው። ኢሳያስ ታስታውሳለህ? መራራ ጉዲና የኢህአዴግ በቃ ውድቀት የታወቀው የዛን ጊዜ ነው ነው። መራራ ጉዲና የሚታሰር ሰው አይደለም። በጣም ፈኒ ነው፣ ቀልደኛ ነው። ሲሪየስ በጣም ይሄን ያህል እኔ ሀገሬ ቁጭዬ ማኪያቶ እየጠጣሁ ቢራ እየጠጣሁ መታገል ነው። ምርጫ ምናምን ሲባል ቅርጫ አይሆን እንኳን ምርጫ ይላል። የቡዳ ፖለቲካ ቀልደኛ መራራ ጉዲናን ያሰረ ቀን ምን ያህል እንደከሰረ በቃ ታውቃላችሁ። ሴም ቲንግ ተስፋለም ወልደየስን ሲያስር አብይ ብልጽግና በቃ ምን ያህል ይሄ ስርዓት ዲክላይን እያደረገ እንደሆነ መረዳት ትችላላችሁ። በጣም ትክክል አይደለም፣ በእውነት ዋንስ ፍርድ ቤት ከፈታሁን በኋላ ደግሞ ኦኬ፣ ቢለቁት እኮ ለእነሱ ነው መልሶ ክሬድ እኮ፣ ቢያንስ የፍርድ ቤትን ትእዛዝ አከበሩ የህግ የበላይነት ተከበረ ይባላል። ምን ያህል አሮጋንስም ንቀትም ኢግኖራንስም እንደሆነ በፍጹም ሊገባኝ አልቻለም። ኤንወይስ ይሄን ያነሳውላቸው ምሳሌ አያድርገውና ተስፋ አለም ወልደ የስ መጥቶ አሳይለ እንዲጠይቅ ማጋነን አይጠበቅበትም። ቶርቸር ተደረጉኝ፣ ዘቅዘቀው ገረፉ፣ ይሰቀሉኝ ምናምን ማለት አይጠበቅበትም። እንደ ሰዋት በሎ አታገ ነው። በተለይ ከኤርትራ የምትስደዱ ሰዎች ናሽናል ሰርቪስ፣ ይሄ ኢንዴፊኒት የሆነ ማለቂያ የሌለው ኤንድ ሌተራ ናሽናል ሰርቪስ፣ እንኳን አሁን ከአብይ ጋር ሳውዝ ኦፍ ቦርደር ነው የሚሉት ከኔዲያንስ ወደ አሜሪካ ሪፈርስ ያደርገው እና ሳውዝ ኦፍ ኤሪትሪያን ቦርደር ካለው መንግስት ከአብይ ጋር ተፋጠው ወደ ጦርነት ሊያምሩ ባለበት ሁኔታ ይቀርና ድሮም ቢሆን ብዙ ማጋነን መዋሸት አያስፈልግም። በቃ በቃ ወጣሁ ዋይ ቢኮዝ መንግስቱን እቃወማለሁ፣ የሰብዊ መብት ጥሰት አለ፣ ናሽናል ሰርቪሱ ማለቂያ የለውም፣ ነፃነት የለም፣ መንቀሳቀስ መግባት መውጣት አይቻልም። በቃ ሰፊ ነው። የግድ መታሰርቶችን መደረግ መደብደብ ከሆነ ታስ ፋይን፣ ካልሆነም ግን ዶንት ዱ ዛት ኢሞንስ ከጻፋችሁ በኋላ የጻፋችሁትን ነገር በደንብ ሪቪው አድርጉ፣ ተረዱት። ወደ ቃለ ምልልስ ወደ ኢንተርቪው ከመሄዳችሁ በፊት እቺ መልክ ለማስተላለፍ ፈልግ ነው። በጣም ኢምፖርታንት የሆነ መሴጅ ነው። ከዛ በተረፈ በያላችሁበት በድጋሚ መልካም ቀን ይሆንላችሁ። እንግዲህ ፍርድ ቤት ሄጄ ለዚህ ምስኪን ወጣት እንዲሳካለት ጸልዩለት፣ ለእኔም ግርማ ይሰጠ ኖስ ቢሳካም ባይሳካም ይሳካል። በነገራችን ላይ አንዱ ማለት መፈልገው ሁሌ በጣም ደስ የሚለኝ ፋሲኔት የሚያደርገው የነገር ካናዳ አንድ ታክስ ያልከፈለ ለካናዳ ምንም አስተዋጽኦ ያላደረገ ሰው ካናዳ ኤምባሲው ልብ አድርጉ፣ ኢትዮጵያ አዲስ አበባ ወይ ናይሮቢ ወይም ሳውዝ አፍሪካ ወይ ዩጋንዳ ሪፊዝ ተብሎበት ከዙ ማመልከቻው ካናዳ ፍርድ ቤት መጥቶ ተከራክሮ ዳኞቹ ሰምተው አድምጠው ኦፊሰሮቹ ዲሲሽን ሜከሮቹ ሲሳሳቱ፣ እንዴት እንደዚህ አይነት ስህተት ትሰራላችሁ? በጣም አናክሰብተብል፣ ትክክል አይደለም። በአስቸኳይ ጉዳዩ እንደገና እንዲታይ ብለው ይወስናሉ። ሪፊዝ ቢያደርጉም እንኳ ምክንያት ይሰጣሉ። አይ በዚህ በዚህ ምክንያት የኦፊሰሩ ውሳኔ ሪዝነብል ሆኖ አግኝተነዋል፣ ምክንያት ሆኖ ተቀብለነዋል። እንደገና ሞክር ወይ ሌላ ቻንስን ዲስ በአይተሰርት ዘኔ እንደ ቪክትሪ እንደ ሳክሰስ ነው። ዲስ ኤግዛክትሊ ዋት ዊ ዋንት ኢን ኢትዮጵያ ፍርድ ቤቶች ፓወር ኖሯቸው ሀይል ስልጣን ኖሯቸው ውሳኔያቸው ቃላቸው እንዲሰማ እንዲደመጥ ነው የምንፈልገው። መንግስትም ደግሞ ሲቪላይዝድ ከሆነ ከሰለጠነ አራት ሰዓት አምስት ሰዓት ቴሌቪዥን ላይ ተዘፍስፎኛን ማድረቅ ሳይሆን በድርጊት ነው መግለጽ። እንደዚህ ነው ሚራክል ነው። ክብር ተስ ምናምን አይደለም። ቱ ሊቭ ሚራክል እሱ አብይ እሱን ህልም ኖረና ለእኛ ያ ሚራክል ነው ማለት ለእሱ ሚራክል ሊሆን ይችላል እንዳለው እንዳለውም ከበሻሻ አንድ ምስኪን ወጣት ተነስቶ አራት ኪሎ ገብቶ ይሄን ሁሉ መቶ ሀያ ሚሊዮን ህዝብ ላይ ነግሶ ኦፍኮርስ ደስ ሚራክል ለአብይ ለኢትዮጵያ ህዝብ ግን ሚራክል አይደለም። አክቹዋሊ ይሄ በደል ነው ገደል ነው ሰቆቃ ነው ኢት ማስት ስቶፕ ለማለት ያህል ነው። በድጋሚ መልካም ቀን ይሁንላችሁ። ተክሌ ነኝ፣ እዚህ አምስት ሀያ ስድስት ሪችመንድ ስትሪት ኢስት። አንድ ያቆመ አንድ መልእክት የመጨረሻ አለኝ። ሰሞኑን ኢንፎርሜሽን ደርሶኛል፣ ተክለ ሚካኤል አበበ በሚል ስም ወደ ካናዳ እንወስዳለን ብለው የሚያጭበረብሩ ሰዎች እንደሉስ ኮምፕሊት ሮንግ ነው የእኛ ኢንፎርሜሽናችን ኦፊሻል ዌብሳይታችን ታስሎ ዳውት ታስሎ ዳፍ ሲኤ ነው። ቲክቶክ አካውንት የሚሄነው ከዚህ ውጭ ያሉ ሰዎች በሙሉ አጭበርባሪዎች ናቸው። እንዳትጭበረበሩ። በስማችን የሚመጡ ብዙዎች እንዳሉ ተተንብዋል፣ አክቸዋሊ ተነግሯል። እንዳትጭበረበሩ ለማለት ያህል ነው። ቴንክ ዩ በጣም